ሰላም ጤና ያስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብሯን አድማጭ ተመልካቾች በያላችሁበት የዓለም ጥቁሉ ሰላምታ ይድረሳችሁ። አድማጮቻችን፣ ተመልካቾቻችን የሀገራችን ወቅታዊ ጉዳዮችን በተመለከተ ለተወሰኑ ደቂቃዎች አብረን አንዳንድ ጉዳዮችን እያነሳን እንቆያለን። መልካ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሌሎች አድማጭ ተመልካቾችም መረጃዎቻችን ተደራሽ እንዲሆኑ ሊንኩን እንድትጋብዟቸው እላለው። ቀጥታ ወደ ጉዳዮች አልፋለሁ። እንደምታወቀው በሀገራችን ኢትዮጵያ የእርስ በርስ ጦርነት አገዛዙ ባለው ብሔራዊ ጦር ዜጎች ላይ ጦርነት ከፍቷል። ይሄ ጦርነት በአማራ ክልልም በኦሮሚያ ክልልም እየተከናወነ ይገኛል። በርካታ ወራቶችንም አስቆጥሯል። አማራ ክልል ላይ ያለው ጦርነት ብቻ ብንወስድ ሁለት አመት ልደፍን ጥቂት ወራቶች የቀሩት ጦርነት ነው። በዚህ ጦርነት ሂደት ውስጥ በርካታ ዜጎች መስዋዕትነትን ከፍሏል። በጦርነቱ ያልተሳተፉት አማራ በመሆናቸው ብቻ ክልሉ ላይ ያሉት ማህበረሰብ ለሚታገለው ታጣቂ መንገድ መርታችኋል፣ መረጃ ሰጥታችኋል፣ ምግብ አብልታችኋል፣ ውሃ አጠጥታችኋል፣ ደግፋችኋል፣ የእነሱ ስብሰባ ላይ ተገኝታችኋል በማለት ሆኔ ተብሎ ሳይታጠቁ በማንነታቸው ብቻ የተገደሉ በርካቶች ናቸው። ከዚህ በተጨማሪ ልንዋጋበት ነው የገዛ ነው በማለት ሳልባ ድሮንን በመጠቀም በመኖሪያ ቤታቸው ላይ እና በማሳ ላይ እና እንዲሁም በክልሉ ተቋማት ላይ በክልሉ ውስጥ ያሉ ወጣቶች፣ ህፃናቶች የሚማሩበትን ትምህርት ቤትን ጨምሮ ጤና ጣቢያን ጨምሮ በርካታ ዶክተሮች ዋጋ ከፍሏል፣ የህይወት መስዋዕትነትን ከፍሏል። ክሊኒካቸውም በድሮን እስከ መመታት ደረጃ ደርሷል። ይሄ ሆኖ ሳለ እያንዳንዱ ኢትዮጵያ ውስጥ በአሁኑ ሰዓት የኑሮ ውድነት በከፍተኛ ሁኔታ ሰዎች ብቻቸውን እንዲያወሩ እና አማራጭ እየጠፋባቸው መሆኑ እየታወቀ በርካታ በመንግስት ተቋም ስር ያሉት የመንግስት ሰራተኞች አስተማሪን ጨምሮ፣ ፖሊስ ወታደርንም ጨምሮ፣ ሐኪሞችን ጨምሮ የኑሮ ውድነቱ ከፍተኛ ጥያቄ ጭሮባቸዋል። በቀጥታ የሚሆኑ በተዘዋዋሪ ይህንን ጥያቄ ተቋቁሞ የቀጠሉ ተቋማቶች እንዳሉም ከአቅማቸው በላይ ሆኖ ግን ርቦናል ብሎ ጎዳና ላይ የወጡት እንደዛው ቁጥሩ ከፍ ያለ የሆነበት ሁኔታ ነው ያለው። ለአብነት ሰሞኑን እንግዲህ በኢትዮጵያ ውስጥ በጣም ከዳር እስከ ዳር ብሔርን ሳይለዩ፣ ሃይማኖትን ሳይለዩ አካባቢን ጎሳን ሳይለዩ እንደ አገር ማለት ይቻላል፣ ምንም የተጋነነ ባይሆን እንደ አገር ማለት ይቻላል። የኢትዮጵያ ህክሞች የኢትዮጵያ ባለሙያዎች ርቦናል እየራበን ማከም አንችልም በማለት ህዝቡን ጉዳያቸውን እንዲረዳላቸው እና ለአንድ ዓመት ያክል የሀገሪቱን መንግስት ጠይቀን ጥያቄዎቻችን አልተመለሱልንም ምናልባት ሕክምና በማቆማችን ህይወቱ ለሚያልፈው ማህበረሰብ ሳንወድ በግድ የገባንበት መሆኑን ህዝቡ እንዲያውቅልንና ችግራችንን ተረድቶ ከጎናችንም እንዲቆም ርቦን ነው መስራት ያልቻልነው። ጥያቄ አልተመለስልንም። የምናገኘው ገንዘብ ከምንሰራው ስራ ጋር ተመጣጣኝ አልሆነም። በማለት ጎዳና ላይ የወጡ ሐኪሞች በኢትዮጵያ ደረጃ ነው። እዚህ ቦታ ላይ ብለን የተወሰኑ ከተሞችን ጠርተን ሳንጠራቸው የምናልፋቸው ከተሞች ቅሬታን እንዳይፈጥሩብን እንደ ሀገር እንደ ኢትዮጵያ ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ ያሉት የኢትዮጵያ ግዛቶች፣ የኢትዮጵያ ክልሎች ከተሞች ሙሉ ለሙሉ የተቃውሞ ባለቤት ነው የሆነው። ምናልባት እያንዳንዱ ቦታ ላይ የተቃውሞዎቹ ጠንካራነት እና ላላ ማለት ቢለያይም እንደ ሀገር ተቃውሞ ተቀስቅሷል። ምንም የተመረጠ የተለየ ቦታ የለም። በተለይ እኔ የእናንተ መንግስት ነኝ፣ ለእናንተን ነው የቆምኩት፣ ለእናንተ ነው የምታገለው፣ መንግስትም የእናንተ ነው፣ ይህንን መንግስት ወንበሩን የያዙት ጠብቁት ሲባሉ የነበሩት ኦሮሚያ ክልል አካባቢ ይሄንን የሐኪሞችን ጥያቄና የሐኪሞችን ተቃውሞ ሰልፍ ለመጥለፍ ብዙ ሙከራዎች ተሰርቷል፣ ተደርጓል። በዚህ ሙከራዎች ውስጥ ከተማ ላይ መሬት እንሰጣቸዋለን፣ ተቃውሞን አትቀላቀሉ በማለት ኃይል የመበተን ስራዎች በተወሰኑ መልኩ ተሰርቷል። አስተማሪዎች በጣም በሚገርም ሁኔታ እንደዚህ አይነት ሴራ የተሰራባቸው አካባቢዎች ላይም ጉዳዩ እንዳይጠለፍ ከፍተኛ ጥበብ በተሞላበት ሁኔታ ድጋሜ ራሳቸውን በማደራጀት እና በዚህ ሴራ ውስጥ የገቡትን ሐኪሞችን ለይተው ጠለፋው ወደ ሌሎች አካባቢዎችም ወደ ሌሎች ሐኪሞችም እንዳይዛመት በመዝጋት ቀጥታ ከሌሎች ሐኪሞች ጋር ጎዳና ላይ ወጥተው ድምፃቸውን ያሰሙበት ሁኔታ ነው ያለው። ብልጽግና እንግዲህ ረጅም እጅ አለው ብለን የምንልበት ዋናው ትልቁ ነገር አንዱ ይሄ ነው። የሐኪሞችን ጥያቄ የሐኪሞችን ርቦናል ብሎ ጎዳና ላይ የወጡትን ጠልፎ ከሌሎች ጋር ለማገናኘት ከፍተኛ ሙከራዎች ተደርጓል። ምናልባት አማራ ክልል ውስጥ ትጥቅ ትግል ከሚያደርጉት የእነሱ ደጋፊ ናቸው፣ እነሱ ነው የላኳቸው። ስለዚህ እናንተ ደግሞ ለእነዚህ ሰዎች ተላላኪ አትሁን፣ እነሱ ተልእኮ ነው ተልእኮ ፈጻሚ ናቸው በማለት በአንዳንድ ግለሰብ ፖለቲከኞች ላይም የማሳበብ እና የመለጠፍ ሙከራዎች ተሰርቷል። ነገር ግን ጉዳዩ ስር የሰደደ ስለሆነ እና መላ ኢትዮጵያ ሕዝብ ሁሉ ነገር ስለሚረዳ እና እያንዳንዱ የሐኪሞቹ ችግር በቤታቸው ገብቶ ቤታቸውን ስላንኳኳ እንዲህ አይነቱ ሴራ እና እንዲህ አይነቱ ለማወናበድ እና ለመበተን የተደረጉ ሙከራዎች አልተሳካም። ከዳር እስከ ዳር የተቃውሞው ውጤት እግድ እየመጣ ያለበት ሁኔታ ነው ያለው። በነገ ዕለትም የሐኪሞቹ ሙሉ ለሙሉ የስራ ማቆም የመጨረሻ ቀን የተባለበት ሁኔታ ነው ያለው። በዚህ ሂደት ውስጥ እንግዲህ ዱላ የለም እስር የለም ማለት አይቻልም። ሐኪሞች ታስሯል፣ ተዋርዷል፣ ተደብድቧል፣ ተገልምጧል፣ ተሰድቧል። ብዙ ብዙ ነገሮች አሉ። እድል ዝም ብሎ አይመጣም፣ ጥያቄዎችም ዝም ብሎ አይመለሱም። ኢትዮጵያ ውስጥ በርካታ ጥያቄ ያላቸው አሉ። ወታደሩም ቢሆን ጥያቄ አለው፣ ፖሊሱም ቢሆን ጥያቄ አለው፣ መከላከያም ቢሆን ጥያቄ ጠፍቶት አይደለም። እናውቃለን ከተናገርን እናልቃለን የሚለውን አባባል እና ተክባር ግምት ውስጥ ካስገባ በስተቀር የሚከፈላቸው ደሞዝ በቂ ሆኖላቸው አይደለም። ምናልባት የስርዓቱን ወንበር ሲያስጠብቁ የነበሩት ምናልባትም የስርዓቱን ወንበር ሲያስጠብቁ የነበሩት የጦሩ ጄኔራሎች እና ኮሎኔሎች ሁኔታ ተመቻችቶላቸው በዚህ ጥያቄ ውስጥ ባይገቡ ተራ ወታደር ግን መንገድ እና አቅጣጫዎች ጠፍቶበት እንጂ በቂ ጥያቄ እንዳለው አንዳንድ ምልክቶች እየታዩ ይገኛሉ። ደሴና አካባቢ ላይ ስብሰባ ያደረጉት የመከላከያ አባላቶች ይህን ጉዳይ አንስቷል። እነዚህ ሰዎች ድንጋይ አልወረወሩም፣ መንገድ አልዘጉም፣ ከህዝብ ግብር አልሰበሰቡ? ርጎናል የሚል ጥያቄ እንደጠየቁ፣ በዚህ ልክ እነሱ መደብደብ እና እነሱን ማሰር አስፈላጊ ሊሆን አይችልም የሚል ንግግር ያሰሙበት ሁኔታ ያለው ይሄንን ሰምተናል። ሌላም ፖሊስም ቢሆን ይሄ ጥያቄ ጠፍቶት ይሄን ጥያቄ ሳይኖርበት ቀርቶት አይደለም። ስርዓቱን ከመፍራት እርምጃ ይወሰድብናል ከማለት የተነሳ ካልሆነ በስተቀር ጥያቄ ጠፍቷቸው አይደለም። እያንዳንዱ ማለት ነው እንግዲህ እነዚህን ጥያቄዎች ለማፈን ብዙ ሙከራዎች እየተደረጉ ይገኛሉ። ሐኪሞቹ ይሄን ሁሉ ተቋቁሞ ጥያቄያቸውን መጠየቅ አላቆሙም። የታሰሩትም አሉ፣ የተደበደቡም አሉ፣ ታፍኖ የተወሰዱም አሉ፣ የደረሱበት ያልታወቁ ሐኪሞችም አሉ። እንግዲህ ይህን ሁሉ ተቋቁሞ ይህን ጉዳይ እየፈሰሙ ይገኛሉ። ስርዓቱ የእነሱን ጥያቄ ለመጥለፍ ብዙ ሙከራዎች አድርጓል። ከዚህ በተጨማሪ በአማራ ክልል በተለያዩ ቦታዎች ላይ የፋኑ ኃይሎች ሰርጎ በመግባት እርምጃዎችን መውሰድ ያጠናከሩበት ሁኔታ ነው ያለው። ምናልባት ቀደም ስል አመራሮችና ክልሉ ውስጥ የሚንቀሳቀሱት የሚያስተባብሩት ላይ እርምጃዎች ቀጥሎ ነበር። በመሃል ጋብ ማለትን ተከትሎ ፋኖን አባረናል፣ ክልሉን አንፃራዊ ሰላም አድርገናል የሚሉ መፈክሮች ሲሰሙ ነበር። አሁን ሰሞኑን በምንሰማው መረጃ ደግሞ በከፍተኛ አመራሮች ላይ እርምጃ እየተወሰደ እንደሚገኝ እየተገለጸበት ሁኔታ ነው ያለው። ከመከላከያ ውስጥም ኮሎኔሎቹ ዋጋ እየከፈሉ የህይወት መስዋዕትነትን እየከፈሉ የሚገኙበት ሁኔታ አለ። ሌላው ቀርቶ የክልሉ ዋና ከተማ የሆነችውን ባህር ዳረን እንኳን በቅጡ መቆጣጠር ያልቻሉበት ሁኔታ መኖሩን ተመልክተናል። ኮሎኔሎች እየሞቱ ነው፣ መስዋዕትነትን እየከፈሉ ነው። ከዚህ በተጨማሪ የፋኖን ሞራል ለመስበር እና ፋኖን ስሜቱን ለማቀስቀዝ ወይም የውጊያ ብቃቱን ወደፊት እንዳይሄድ ለማድረግ ከፍተኛ ፕሮፖጋንዳዎች እየተሰሩ ይገኛሉ። ቀደም ስልም ትክክለኛ ፋኖ ያልሆኑት። አላማቸውን ያላወቁትና እንዲሁ ፋኑነት በስም ብቻ መስሏቸው መሳራ ስላላቸውና ፀጉር ስላሳደጉ ፋኖንን ብሎ ወደ ፋኑ የተቀላቀሉት ዛሬ ደግሞ ነገሩ አሊመች ስላቸው ፋኑ ወደ አንድነት መምጣትን ሲያረጋግጡ ጉዳዩ አዋጣንም አያስገደንም በማለት ፋኖንን ብሎ ለብልጽግና እጅ እየሰጡ ያሉበት ሁኔታ ያለው የከሌ መሪ ስለሆነ ትክክለኛ ፋኖ ነው የከሌ መሪ ስላልሆነ ደግሞ ትክክለኛ ፋኖ ነው ብለን የምንለይበት ምንም አይነት ምክንያት የለም። መሪዎች ምን ያክል ቁርጠኛ ናቸው፣ በአንድ አካባቢ ላይ ትፎዞ ስላላቸው ወይም ሞራል ስላላቸው የሚደግፋቸው ሰው ስላለ ስለተመረጡ ብቻ ሳይሆን ምን ያክል ቁርጠኝነት አለ በፋኖነታቸው ለአማራ ሕዝብ ትግል ምን ያክል ህይወታቸውን ለመሰዋት እና ህይወታቸውን ለመስጠት ፋኖን ተቀላቅሏል የሚል ያረጋገጠ የገመገመ የለም። ምክንያቱም የከሌ መሪ ነው መሪ ስለሆነ፣ እጅ ሰጥቷል። ስለዚህ የአማራ ህዝብ ትግል ወደ ላይ ይመለሳል፣ ይጠለፋል፣ የሚሉ በርካታ ተልካሻ ምክንያት የሚያቀርቡ ሰዎች አሉ። ይሄ የተሳሳተ ነው። የሚማረክ ገና ሊኖር ይችላል። መስዋዕትነት የሚከፍልም ገና ሊኖር ይችላል። ከዚህ በፊት ይህን ጉዳይ አንስተን ተነጋግረናል። የትጥቅ ትግሉ ገና ነው። ፋኖ የሽምቅ ውጊያ ነው፣ አሁን እያደረገ ያለው። የደፈጣ ውጊያ ነው እያደረገ ያለው። የጎሬላ ውጊያ ነው እያደረገ ያለው ሰርጎ ገብቶ መጥቶ መውጣት ስራ ነው እየሰራ ያለው። ኮንቬንሽናል ውጊያ አልጀመረም። ኮንቬንሽናል ውጊያ ሲጀምር ብዙ መስዋዕትነት የሚከፍሉትን ፋኖችን እንሰማ ይሆናል። ስለዚህ አሁን አንዳንድ መስዋዕትነት ለሚከፍሉት ፋኖች ፋኖ ሞቷል፣ ፋኖ ቆስሏል፣ ትግሉ ተጎተተ፣ ትግሉ ተጠለፈ የምንል ሰዎች ፋኖ የማጥቃት ኮንቬንሽናል ውጊያ የምንለው የማጥቃት ስራዎች ሲጀመሩ ፋኖ ማጥቃት ሲጀምር ቦታዎችን ይዞ መቆየት ሲጀምር ቦታዎችን ማስለቀቅ ሲጀምር መስዋዕትነት ይከፈላል። ምክንያቱም ቆሞ የሚሄድና ምሽግ ይዞ የሚዋጋ እኩል ስላልሆነ፣ ቦታን ለማስለቀቅ ደግሞ ቆሞ መሄድ ስለማይቀር ቆሜ ስትል ደግሞ ኢላማ ውስጥ ስለምትገባ መስዋዕትነቱም የዛን ያክል ነው። ስለዚህ ለምንድን ነው ለነገሮች እንግዳ የምንሆነው? አድማጭ ተመልካቾች፣ ህብረተሰቡ፣ ማህበረሰቡ ለምንድን ነው እንግዳ የምንሆነው? ፋኖ እኮ መስዋዕትነትን ለመክፈል መስዋዕትነትን ከፍዬ ቀሪውን የአማራን ህዝብ ነፃ አወጣለሁ ብሎ ነው የገባ፣ እንጂ ስጋ መሬት ላይ ወድቆ አፈር ሳያነሳ አይነሳም። ጎበስ ስጋ ከእጃችን ካመለጠና መሬት ላይ ከወደቀ ይነስም ይብዛም አፈር ሳይነካው አይነሳም። አራግፈን አጥበን ነው እንግዲህ አንጥለው አፈር ስነካ ብለን። ስለዚህ ግንባር ላይ የተሰለፈ ሰው ወይ መስዋዕትነትን ይከፍላል ወይ ይቆስላል። ዛሬ ካልቆሰለ ነገ ሊቆስል ይችላል። ዛሬ መስዋዕትነትን ካልከፈለ ነገ መስዋዕትነትን ሊከፍል ይችላል። ሁሉም ተጠራርጎ ያልቃል ማለት አይደለም። ትግሉ ይቀጥላል። ይሄ ግምት ውስጥ መግባት አለበት። አንዳንድ ፕሮፓጋንዳዎች በሚነዙበት ጊዜ ስለ ሁለት ለመናገር ከሆነ ፋኖ የማረከውን ያክል ብልጽግና ፋኖዎችን ማርኮ ቢያሳየን ኖሮ እንዴት ልንሆን ነው? ብዙ ድል ሰምተን ብዙ ድል መስማት እና ብዙ ድል ማየት ልምድ ሆኖብን አንድ ፋኖ ተማረከ ሲባል እና አንድ ፋኖ ሞተ ሲባል የምንደነግጥ ሰዎች አለ። ሁሉንም መልመድ ያስፈልጋል። ጎበስ የፋኖ ኃይሎች ተማርኮ ልምድ ያስፈልገናል። በጦርነት ሂደት ውስጥ ያለ ነው። ቦታዎችን መያዝ ያለ ነው። ቦታዎችን መልቀቅም ያለ ነው። ከተማን መቆጣጠር ያለ ነው። ከተማን መልቀቅ ያለ ነው። መማረክም ያለ ነው። መማረክም ያለ ነው። ያ ሁሉ መከላከያ ተማርኮ ሲነዳ ምን ልትሉ ነበር? ምን ስትሉ ነበር? ሁለት ሶስት አራት ፋኖ ተማረከና ብዙ ውዥንብር ማሰማት የለበትም። በአይነት ሌላው እንግዲህ አድማጮቻችን፣ ትግራይ አካባቢም ብዙ ውጥረቶች እየተሰሙ ይገኛሉ። በአሁኑ ሰዓት ትግራይ እንግዲህ የራሳቸውን ሰዎች እንደ ድልድይ ተጠቅሞ ብልጽግና በረጅም እጁ የራሳቸውን ሰዎች እንደ ድልድይ ተጠቅሞ ከውስጥ እንዲፈርሱ ተደርጓል በፖለቲካው ህዋት የተበተነበት ሁኔታ ነው ያለው። በአሁኑ ሰዓት እነ ጌታቸው ረዳ ህዋትን በትኗል፣ የራሳቸውን ፓርቲ አቋቁሟል። አልፎ ተርፎ ጌታቸው ረዳ ወደ ትግራይ ቢመጣ ደህንነቱ የተረጋገጠ ነው የሚሆነው የሚሉት የእሱ ደጋፊዎች ዛሬ ድምፅ እያሰሙ ይገኛሉ። እነዚህ የእሱ ደጋፊዎች ደግሞ ህዋቶች ናቸው፣ ሌላ አዲስ ሰው አይደለም። የፕሪቶሪያ ስምምነት ፈራሚ አንዱ ጌታቸው ረዳ ነው። የፕሪቶሪያን ስምምነት ፈርሞ ተጠሪነቱን ለፌዴራል መንግስት አድርጎ አንዳንድ ምስጢሮችን እያወጣ ይገኛል። የህወሓትን ምስጢር ይሄን ምስጢር ደግሞ ህወሓት እንዴት ሊሆን እንዴት ሲሆን ነው ብሎ በጌታቸው ረዳ ቁጣ ቀስቅሷል። ይሄ ከሲቪል ፖለቲከኞች ጠላፋ ጋር የተያያዘ እንግዲህ ብልጽግና ተሳክቶለታል። ከዚህ በመቀጠል ጌታቸው ረዳ ወደ ከፍተኛ ባለስልጣን ሲሄዱ፣ አሁንም ሌተናል ጄኔራል ታደሰ ወረደ የጊዜያዊ አስተዳደር ሆኖ ተቀምጧል። ብልጽግና አሁንም ከባድ አካሄድ ነው ሄደው። በፖለቲካ ህዋት ጎበዝ ነው፣ ማንም የሚቀድሞ የለም ስንል፣ ህዋት ግን እያረጀ ሲመጣ የሚያረጅ ሰው ወደ ህፃንነት ይመለሳል የሚባል አይነት ነገር አለ። ፖለቲካም አሁን የጠፋበት ይመስለናል። ምክንያቱም ሌተናንት ጀነራል ታደሰ ወረደ የቲዲኤፍ አዛዥ ነበር። ከቲዲኤፍ ጋር በቅርበት ብዙ ጊዜ ብዙ ህይወት አሳልፏል። አሁን ደግሞ ተጠሪነቱ ለፌዴራል መንግስት ነው። የቲዲኤፍ አዛዥ ሆኖ ተጠሪነቱ ለፌዴራል መንግስት ከሆነ የትግራይ ነጻ አውጪ ድርጅት ቲዲኤፍ ደግሞ ምን ሊሆን ነው? እጣ ፋንታው ምንድን ነው የሚለው በወታደራዊ ክንፍ በኩልም ክፍፍሉ በዚህ አይነት መልኩ ነው የሚቀጥለው ማለት ነው። ስለዚህ ከዚህ በተጨማሪ ደግሞ በክልሉ ውስጥ ለሀምሳ አመት ወደፊት ወጥቶ ተፎካካሪ ፓርቲ ሆኖ መቀጠል ያለባቸው ፓርቲዎች ህዋት አፈና አድርጎባቸው ወቅት እና ጊዜን ጠብቆ በትግራይ ውስጥ የሚንቀሳቀሱ ተቃዋሚ ፓርቲዎች ዛሬ ጣታቸውን ህዋት ላይ እያነሱ ይገኛሉ። ከህዝብ ጎን ሆኖ ህዋት ለትግራይ ህዝብ ጠንቅ ነው፣ ለትግራይ ህዝብ አስፈላጊ አይደለም፣ ህዋት እና የትግራይ ህዝብ ይለያያሉ፣ አንድ አይደሉም የሚሉ ከውስጥ ቅስቀሳ የሚያደርጉት እነዚህ ተቃዋሚ ፓርቲዎች ናቸው። ህዋት እንግዲህ በዚህ አይነት እና በዚህ ልክ የኋላ ደጀን ያጣበት ሁኔታ ነው ያለው። ከውጭውም ክፍል ብትወስዱ የዲያስፖራ አባላትም በዛው ልክ ጫና እየፈጠሩባቸው ይገኛሉ። ቀደም ሲል ለህዋት ከፍተኛ የገቢ ማሰባሰብ እና ሞራል እና ድጋፍ ድምፅ ሲሆኑ የነበሩት በዛ ልክ የሸሹበት ሁኔታ ነው ያለው። ህዋት ግን አሁን አንድ አማራጭ እና አንድ ድል ያለው ምዕራባኖቹ ቁልፍ ቁልፍ ሰዎች ከህዋት ጋር የቆሙበት ሁኔታ ነው ያለው። ህዝብ ከጎን ካለለ ግን የተለያዩ መሪዎች ከአንተ ጋር ቢቆሙ ወሳኙ ህዝብ ነው። ህዝብን በትከሻ ላይ ካልተሸከምክ ከህዝብ ጋር ያለ ቅርበትና ከህዝብ ጋር ያለ ግንኙነት የሻከረ ከሆነ እነዚህ ምዕራብ መሪዎች ምንም ነገር ሊያደርጉልህ አይችሉም። ህዝብን ብትይዝ ኖሮ ምዕራባኖቹም ሽፋንና ድጋፍ የሆኑ ውሃል የህዝብ ድጋፍ ታክሎበት ደግሞ ወደፊት ነጥረ መውጣት ነገር አለ። ህዝብ ወሳኝ ነው ለማለትን ነው። ስለዚህ አሁን የብልጽግና መንግስት ህዝብ እየከዳው የመጣበት ሁኔታ ነው ያለው። ህዝቡ ከሐኪሞቹ ጎን እንዲሰለፍ ሐኪሞቹም ጥሪ እያቀረቡ ይገኛሉ። ህዝቡም ይህንን ነገር ተግባራዊ ማድረግ አለበት። ከዚህ ውጭ ኦሮሚያ ክልል ውስጥ በመሬትና በተለያዩ የከተማ ጥቅማ ጥቅም ተሸውዳችሁ ወደ ኋላ የምትሸራተቱ ካላችሁ ትልቅ ስህተት ሰርታችኋል። ታሪክ ይቅር የማይላችሁ ስህተት ውስጥ መግባታችሁን ልናረጋግጥላችሁ እንወዳለን። የጊዜያዊ ጥቅም ብቻ ተመልክታችሁ ለዘላለም ለልጅ ልጅ ቅርጽ አስቀምጠው የምትሄደውን ታሪክ እያበላሸ እንደሆነ ቆም ብለ ማሰብ አለብህ እንላለን። አድማጮቻችን፣ ተመልካቾቻችን እንግዲህ መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና መራ ግብር በሌሎች መረጃዎች እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። መልካም ምሽት።